አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ የመድወሉ ቤት ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ከእኔ ጋር አልሐምዱሊላሂ ሰላም ነኝ እናንተ እንዴት ናችሁ ደህና ናችሁ ወይ ከእኔ ጋር አልሐምዱሊላሂ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለ ሰላማችሁ ብዝት ብዝት ይበልልኝ እኳን አደረሳችሁ ኢድ ሙባረክ አለይና አለይኩም ተቆበላላ ወሚና ወሚንኩም ሳሊሕ አልአማን እንኳን አደረሰን እንኳን አደረሳችሁ ይሁላችኋለሁ። ውድ ሀገሬ ልጆች አላህ በሰላም ደግሞ ለሀገራችን ያብቃን። በዓሉንም እንግዲህ የጤና ያፊያ ያድርግልን። እንግዲህ ያው ኢድን በሰው አገር ላይ ማክበር ማለት ግን ይከፋል፣ ሀቂቀትን ማለት ነው ይከብዳል። ብቻ አልሐምዱሊላ ለኩል ያሀል እንዲህ ነገሩ ይታለፋል ማለት ነው። ሀቅተን እኔ ወለ ዘንትሮ በጣም ከፋይ ማለት ነው ብቻ ግን አልহামዱሊላ አላህ ደሞ ይከርመ ሰው ብሎ እንደሞ በሰላም ለሀገራችን አብቅጦን ቤተሰቦቻችን ጋር ልጆቻችን ጋር ምናሳልፍ አላህ ያድርገንላችኋለሁ ወዶቼ እና ዛሬ ያው እንደዚህ በዝ በዝ ምክንያት እንደዚህ እንደዚህ ያረግና ሳልፈነዋል ብቻ አልহামዱሊላ ለኩል ይሃል ለከይር ነው አይደለ ሁሉም ነገር አልহামዱሊላ ነው እና እንግዲህ ጌማቱንም ሳንዱሹንም ብስኩቱንም እያል ውለናል። አልሐምዱሊላ ያው ዋንጭ ውሰጁ መልሹ ነው ብቻ አልሐምዱሊላ ነው አይደለም። እና ይህንን ይመስላል የዛሬው። እንግዲህ ኢድን እንዲህ አድርገን አሳልፈነዋል እላቸዋለሁ። እናንተስ እንዴት ነው ያሳልፋችሁት? እላቸዋለሁ። ወላሂ ሀቂቀትን ይከብዳል። ወላሂ ዘንድሮ ብስሚላ እኔ እዚህ ቤት በነገራችን ላይ የኔ አሁን ብዙም አልቆየሆን አልቆየሁም በነገራችን ላይ አመቴ ነው ምናምን፣ ግን ወላይ ወይ ምን ይባላል መሰላችሁ በሀገራችን ትጠረት ምን እግር ሄዶ ሄዶ ምን እንዲባል የሚጠረጣል ወላይ፣ ላዚ እዚህ ቤቷ ደግሞ ጫማ የለ ልብስ የለ ምን የለ ምን የለ ላኢላሃ ኢላላህ በጣም ወላሂ እደ ግርም ይላል አንዳንድ ጊዜ እና ብቻ አልሓምዱሊላ ላቸዋለሁ በዚህ በዚህ መልኩ በስኩት ሰራው ጌማት ሰራው አላስገባውትም እንጂ በስቡሳ ሰራው እንሻላህ በስቡሳው እና እንጀራውን ደሞ እንሻላህ እወስድላቸዋለሁ ማለት ነው። ምርጥ እንጀራ ወላሂ፣ እንጀራውን ግን ማለት ነው፣ በጣም ተሞክሮታላችሁ። ኢንሻአላ ይዤላችሁ እመጣለሁ። እና ብስኩት እንደዛ አድርጌ ቆራርጫ አለሁኝ። ከዛ ደግሞ እንትና አረኩ ደግሞ ማለት ነው ልክ እንዳገራችን ኮቾሮ አለ አይደለ? በትንንሹ ብስኩት እንግዲህ ዳቦ ቆሎ እሱን እንደዛ አደረኩላቸው። ያኔ የኢትዮጵያ ነው ሲሏቸው የመን በጣራር ባህር ያላቸው ማለት ነው። ከዛ ምንድነው ስትል ሴትየዋ ይሄ ልክ ሀሙስ ነው፣ ልክ ሽንብራ ማለት ነው፣ እንደ ሀሙስ ነው አልኳቸው። ይሄማ በጣም ይጣፍጣል አሉ። ግን የኢትዮጵያ ነው ካልኳቸው የቢጣፍጣቸው እንኳን ቀምሰው ማለት ነው፣ መቅመስ ይቀምሳሉ፣ ግን አይነኳትም። ያኔ እንትን ይላሉ እና አልহামዱሊላ እንደዛ አድርጌ ለሳቸው እንደዛ አረኩኝ ለኛ ደሞ እንጀራ ከገር ዳቦ ቦካ ያው በስራ እንደዙ ይያል አሳልፈናል አለ ትዝታ ቢኖርብንም አልহামዱሊላ ለኩል ለከይር ነው ሁሉም ነገር የሰው ለጤና ከሆነ ሁሉም ነገር ያልፋልና እንደዛ አርገና አሳልፈናል እናንተስ እንዴት አርጋችሁ አሳልፋችሁት አብሽሩ አብሽሩ፣ ያልፋል። ማያልፍ ነገር የለም፣ ሐቂቃትን ያልፋል፣ ሁሉም ነገር ያልፋል። እና ለሀገራችንንም ሰላም አድርጎ ለሀገራችን ያብቀን፣ ሀገራችንን ሰላም ያውርድልን፣ ያ ረቢ አላህ። ወላይ ብቻ ዋናው የሀገር ሰላም ነው። ሀገራችንን ሰላም ያድርግልን ላቸው አለ። ውዶች ይሄንን ይመስላል የዛሬው ውሎዬ። እና በቅንነት ሰብስክራይብ ላይክ ሼር ኮሜንት እያረጋችሁ አበረታቱኝ። ለምታበረታቱ ከልብ ነው ማመሰግነው። ውድ ሀገሬ ልጆች ላይክ ሼር እያረጋችሁ አበረታቱኝ ይላችኋለሁ። ሀቂቀትን ሞክሩት። ስለ እንጀራው ግን ይዤላችሁ እመጣለሁ። ወላሂ ቀላል ቀላል በቃ ያኔ ምንም ማያደክም። እመሱት እንደዝበሉ እንደዝበሉ አበደን ወላይ ቆይጀላችሁ መጣለሁ። ኢንሻአላ ነገ ወስድላችኋለሁ እንትን ብያለሁ። ኢንሻአላ ቀለል ያለ ለስራ ቀለል ያለ ግን ሲበሉት ደግሞ ደሞ ልክ እንደ እንዳገራችን በቃ ያ ወላይ ያገራችን እንጀራ ነው የሚመስለው ማለት ነው። እና ይሄን ይመስላል። ወደ ሀገሬ ልጆች በቅንነት ሰብስክራይብ ላይክ ሼር ኮሜንት እያረጋችሁ አበረታቱኝ፣ አጠነካክሪኝ እንግዲህ አዲስ ጀማሪ ነኝ ልበል እንጂ የራሴ እንግዲህ ሰድጄ እንግዲህ እንደ አዲስ እንደገና እዳዳ እያልኩ ነው። አሳድጉኝ እላቸዋለሁ ውድ ሀገሬ ልጆቼ አበረታቱኝ እላቸዋለሁኝ። እና በያላችሁበት ሰላማችሁ ብዝት ብዝት ይበርልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። እችን እንግዲህ ተመልከቷ፣ ሲበት ደግሞ እችን ፍራውላት ተአምር